ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እስኪ ዛሬ ደግሞ ክሮም ላይ ሞኔታይዜሽን፣ ዋች አወር እንዲሁም የኮፒራይት እንዲሁም ልዩ ልዩ በዩትዩብ ስቱዲዮ በኖርማል ዩትዩብ ስቱዲዮ አፕ ላይ የምናያቸውን ነገሮች ክሮም ላይ እንዴት ነው ማየት የምንችል የሚለውን ይህም በተመለከተ ቪዲዮ መስራት ፈልጌ ነው። ስለዚህ ምንድን ነው የምናደርገው? በቀጥታ ወደ ክሮም ነው የምንገባው ማለት ነው። ክሮም በነገራችን ላይ አንዳንዴ በጣም ኦልድ ቨርዥን ወይም አውትዴትድ ቨርዥን ከሆነ ላይሰራልን ይችላል። ስለዚህ ክሮም ላይ ከመግባቴ በፊት መጀመሪያ አፕዴት፣ እዚህ ስትገቡ የሚያስቸግራችሁ ከሆነ ቆይ፣ መጀመሪያ ይህን ላሳያችሁና ይሄኔ ስላለው የሌለው ካላችሁ ምን ማድረግ እንዳለባችሁ እኔ እነግራችኋለሁ ቀጥታ ወደ ምንድን ነው የምንገባው ወደ ክሮም እንገባለን መጀመሪያ ገብቼ ስለነበር ነው ያመጣልኝ በአክል በለው ስለዚህ ክሮም ጋር ገባለሁ ማለት ነው ክሮም ጋር ስገባ በዚህ መልኩ ያመጣልኛል በዚህ መልኩ ያመጣልኛል ስለዚህ መጀመሪያ አሁን ኮምፒውተር ጋር የሚሰራ ስራ ነው ይሄ። ስለዚህ ኮምፒውተር ጋር የሚሰራውን ስራ ስልካችን እንዲሰራው ለማስቻል ሶስት ነጠብጣቦች የሉም? ከፕሮፋይል ፒክቸር ጎን ላይ ይህን ሶስት ነጠብጣብ አንዴ እነካለሁ ማለት ነው። ሶስት ነጠብጣቡን አንዴ ስነካ ዴስክቶፕ ሳይት የሚል ይመጣልኛል። ዴስክቶፕ ሳይት የሚል ይመጣል ማለት ነው። ለምሳሌ ዚ ዩቲዩብ ስቱዲዮ ጋር ብገባ በዚህ መልኩ ይመጣል ማለት ነው። ስለዚህ ይሄኛው እነካለው ወደ ዴስክቶፕ ሳይት ማድረግ አለብኝ ዩቲብ ስቱዲዮ ጋር ስገባ ዩቲብ ስቱዲዮ ብላችሁ ትጽፋላችሁ ወደ ዩቲብ ስቱዲዮ ትገባላችሁ ከዚያ በኋላ እዚህ ጋር ይህን ማስራት ያስፈልጋል በዚህ መልኩ ሲመጣላችሁ የመጀመሪያ ዩቲብ ስቱዲዮ የሚላለ ሶስቱን ነጠብጣብ ስትነኩ እዚህ የጎግል ክሮም ፕሮፋይል ፒክቸራችሁ በጎን ያለው በስተ ቀኝ እጃችሁ እንደምታዩት በዚህ መልኩ ይመጣላችኋል አሁን እች ዴስክቶፕ ሳይት የምትላለች አይደለ ይችን ነው እናንተ የምትነቁ ይችን ትነካላችሁ ማለት ነው። እሷን ስትነኩ ነው። ዩቲብ ስቱዲዮ ብላችሁ ጽፉና ዩቲብ ስቱዲዮ ጋር ተገባችሁ በኋላ በዚህ መልኩ ይመጣላችኋል። አለ ይችን ሶስት ነጠብጣብ ትነካላችሁ። ከዚያ በኋላ ዩ ዴስክቶፕ ሳይት እምትላለች አይደል ይችን። አሁን ባዶ ያረኳት አውቄ ነው። ለእናንተ ባዶ ስለሆነች ነው ገብታችሁ የማታውቁ ስለሆነ ሶ እንዲህ በዚህ መልኩ እንደዚህ አደርጋት አለው ማለት ነው። በዚህ መልኩ እንደዚህ ሳረገው ይኸው አሁን አያችሁት፣ ራይት ምልክት። አዎ አሁን ሰራውት ማለት ነው። መጀመሪያ ይሄን አድርጉ። ክሮም ላይ ከገባችሁ በኋላ ማለት ክሮም ላይ ተገባታችሁ፣ ዩቲዩብ ስቱዲዮ ብላችሁ ጽፋታችሁ፣ ዩቲዩብ ስቱዲዮ ብላችሁ በዚህ መልኩ ሲመጣላችሁ፣ ሶት ነጠብጣብ ነክታችሁ፣ ያችን ዴስክቶፕ ሳይት እንትሏል መንካት ማለት ነው። እሷ ላይ ሳጥኗ ውስጥ ራይት ካደረግን በኋላ ክሊክ አድርገን በዚህ መልኩ ይመጣልል። ከዚያ የቲቪ ስቱዲዮ የምትለው ምክንያቱም ያኛውን በዴስክቶፕ ሳይት የሚለውን መንካት ያስፈለገ የለም እንደሆነ ታውቃላችሁ፣ በኮምፒውተራችን መስራት የምንችለውን ነገር ስልካችን እንዲሰራው ለማስቻል። ከዚያ በቀጥታ ቆይቶ ጎላ አድርጎ ታያችሁ። ኤው የቲቪ ስቱዲዮ ተስተደለች ምን ይችላል? አይመጀመሪያዋ የቲቪ ስቱዲዮ ደመቀው ላይ ተጣጣችሁ፣ ከሎጊን በላይ ማለት ነው። እሷን እንነካለን፣ እሷን ትጫናለች። ያ በዚህ መልኩ ይመጣላችኋል ማለት ነው። ግራ ጠርዝ ላይ እንደምታዩት አሁን ኔ ፕሮፋይል ፒክቸር እዚህ ጋር አለ አይደል? ከዚያ እነዚህ የተዘረዘሩ ነገሮች አሉ ከላይ እስከታች በምስል መልኩ የተቀመጡ በምስል የተቀመጡት እያንዳንዳቸው ምንድናቸው የሚለውን ለማወቅ ከፈለጋችሁ በጽሁፍ እዚህ ሶስት መስመሮች አሉ። እነሱን አንዴት ጫናላቸው በዚህ መልኩ ይመጣላቸዋል። ዳሽቦርድ የሚላለ ኮንቴንት፣ አናሊቲክስ፣ ኮሚዩኒቲ፣ ሰብታይትል፣ ኮፒራይት እርን፣ ከስተማይዜሽን እና ኦዲዮ ላይብራሪ የሚላለ ማለት ነው። በዚህ መልኩ ይመጣላቸዋል። ስለዚህ አሁን ምንድን ነው የምታደረጉ፣ ምንድን ነው የፈለግ ነው? እያንዳንዱን ተግባራቸውን እናያለን ማለት ነው። እያንዳንዳቸውን አሁን ዳሽቦርድ ላይ እንግባ። ዳሽቦርድ ላይ ገባ፣ ዳሽቦርድ ምንድን ነው ስል ይሄ ነው ዳሽቦርድ ለመጨረሻ ጊዜ የሰራሁት ቪዲዮ በዚህ መልኩ ይቀመጥልኛል ማለት ነው። ለምሳሌ ትናንትና አሁን ትናንት ምሽት ላይ ላይቭ የገባውበት ቪዲዮ ነው። ላይቭ የገባውበት ቪዲዮ ይሄ ፋንክሽኑ ምንድን ነው? ለምሳሌ የዕለቱን ወይም ትላንት የገባውበትን ወይም ወዲያው ከገባው በኋላ ፐብሊክ ላይ ከሆነ በዚህ መልኩ ያስቀምጥልኝና ሰዓቴንና ቪዩን ማያወቅ ብፈልግ ለምሳሌ በሁለት ሰዓት ወይም ሶስት ሰዓት ላይቭ ላይ ልቀመጥ እችላለሁ። ስለዚህ በዚህ የላይቭ ቆይታዬ ምን ያክል ቪው አገኘው፣ ምን ያክል ሰዓት ሰጠኝ የሚለውን ማወቅ ከፈለግኩኝ ጎቱ ቪዲዮ አናሊቲክስ የሚላለች ይችን ትነካላችሁ ማለት ነው። ጎቱ ቪዲዮ አናሊቲክስ የምትሏን ትነካላችሁ። ከዚያ ቪውስ ሲልና ከላይ እንደምታዩት ወይም እንደምታዩት ነው። ዚስ ቪዲዮ ሃዝ ጎትን 436 ቪውስ ሲንስ ኢሮዝ ፐብሊሽድ። ይሄ ቪዲዮ ስንት አለው ማለት ነው። 436 ቪው አለው ወይም እይታ አለው። ዋች ታይም ወይም ዋች አወር ደግሞ አስራ ስምንት ነጥብ ስድስት ዋች አወር አለው ማለት ነው። ስለዚህ እያንዳንዱን የሰራነውን ዋች አወር ማየት ከፈለግን በዚህ መልኩ ዳሽቦርድን በመንካት ማወቅ እንችላለን ማለት ነው። አሁን ወደ ነበርንበት እንመለስ። ወደ ነበርንበት ለመመለስ እቺ እዚህች ጋር የምትታይ የመመለሻ ምልክት አለች፣ እሷ እንካለን። ሁለተኛው አይተም ኮንቴንት ይባላል። ኮንቴንት ማለት እቺ አሁን የነካዋት ነች። ኮንቴንት ጋር ዝርዝር ጉዳዮች አሉ። አንደኛው ቪዲዮ ነው። ቪዲዮ ማለት በቀረጻ ቀርጻችሁ አፕሎድ የምታደርጉት፣ አሁን ይሄ የማሳያችሁ የኔ ቪዲዮዎች ናቸው ማለት ነው። አፕሎድ የምታደርጓችሁ ቪዲዮዎች እዚህ ጋር ተሰምሮ ተቀምጠዋል። ሾርት ካለ ደግሞ ሾርቶች፣ አሁን የሾርት እዚህ ጋር አለ። የኔ ሾርቶች ናቸው። አሁን እነዚህ ሾርት በሾርት የተመዘገቡ ናቸው። እነዚህ በላይቭ ላይቭ የገባውባቸው ቪዲዮዎች ደግሞ ይው በዚህ መልኩ ይቀመጣሉ ማለት ነው። ላይቭ የገባውባቸው በዚህ መልኩ ይቀመጣሉ። ፖስት ቢኖራቸው አሁን ለምሳሌ ፖስተታችሁት እኔ የፖስተትኩት ነገር የለኝም እንጂ በዚህ መልኩ አለ ማለት ነው። አሁን እስኪ ላይቭ ላይ ገባው ላይቭ ላይ አንዳንድ ሰቦች ሰዎች ሸፈነብን አይታይም የኔ ላይ የሚል አለ። ይው እንደዚህ አድርጉት፣ አሁን እንደማደረገው ማለት ነው። ይሄኛው ነው ይሄ ጽሁፉ ላይቭ የገባችሁበት ፕሮፋይል ፒክቸራችሁና ርዕሳችሁ ነው የሸፈነው ስለዚህ ይሄኛውን ቀስ አድርጎ እንዲህ ወደ ላይ በተለያየ መልኩ እንደዚህ ያደረጉ ማለት ቆይ አሁን ይሄን በስነ ስርዓት እንትል በለውና ወደዚህ ላድርገውና ተመልከቱ። እያንዳንዱ ነገር ነው ያለን። ታይፕ ምን አይነት ታይፕ ነው የሰራውት? ቪዲዮ አፕሎድ ያደረኩት ቪዲዮ ላይቭ ነው የገባው የሚለውን? እዚህ ጋር ታይፕ በሚለው ያስቀምጥላቸዋል ማለት ነው። ስትሪሚንግ ወይም ሶፍትዌር ይላል። ምንድነው ስትሪሚንግ፣ ፓብሊክ ነው፣ ፕራይቬት ነው፣ አድሊስትድ ነው የሚለውን እዚህ ጋር ቪዚቢሊቲ በሚለው ከታች ታዩላችሁ ማለት ነው ሪስትሪክሽን የሚለው ደግሞ የኮፒራይት እንዲሁም ሌሎች የቅጣት ምልክቶች እና የታገደ ነገር አለባችሁ የሚለው ነን ነን ነን ካለ በቃ ነጻ ናችሁ ማለት ነው ችግር የለውም ዴት የሚለው ደግሞ መቼ ይህንን ቪዲዮ ሰራችሁት ላይን መቼ አከናወናችሁት የሚለውን ለማወቅ ነው ቪው ምን ያክል ቪው አላችሁ ነው ቪዲዮ አፕሎድ ከተደረገ በኋላ ላይ ቪወርስ አለ ኮሜንት አለ ላይክ እና ዲስላይክ አለ ማለት ነው አሁን ይሄ ወደ ላይ ሳደርገው ያሳያል። እነዚህ እስኬጁልድ የተደረጉ ስለሆናቸው ከመስመር በ የላይኛውን ተውት። አሁን ከዚህ የተሰመረው መስመር የለም ከእርሳችሁ ፊት ለፊት። ለምሳሌ እኔ ትላንትና ለመጨረሻ ጊዜ የገባሁት ታሪክ ለምን የሚል ነው አይደል? እሱ ፕሮሰስ እያደረግን ነው። በሀያ አራት ሰዓት ውስጥ ነው የሚጫ ነው የሚያልቀው ማለት ነው። አፕዴቱ ነው የሚያልቀው ከሀያ አራት ሰዓት እስከ ሰባ ሁለት ሰዓት እንደ ሁኔታው ዩቲብ ከተጨናነቀ እስከ ሰባ ሁለት ሰዓት ሊቆይ ይችላል። ሰዓታችንን የሚሰጠን ማለት ነው። ከዚያ ውጭ መደበኛውና የተለመደው በ24 ሰዓት 24 ሰዓት ይፈጅበታል ማለት። ስለዚህ በ24 ሰዓት ውስጥ ሰዓታችንን ይሰጠናል ማለት ነው። ያገኘነውን ሰዓት ያስቀምጥልናል። ሶ ይህንን ስንመለከት ለምሳሌ አሁን እኔ እዚህ ቪው ስንት አለኝ? የመጨረሻው ቪዲዮ የተቀመጠው ፓብሊክ ነው ለምሳሌ ታሪክ ታሪክ ለምን የሚለው ላይቭ ስትሪሚንጉን ያከናወንኩት በሞባይል ነው በኮምፒውተር ኮምፒተር ያስቀምጠዋል እይታው ፐብሊክ ነው ለሁሉም ሰው እንዲታይ ነው ያደረኩት ፕራይቬት ባደረገው ለራሴ ብቻ ነበር የሚታይ ማለት ነው ሌላ ሰው አይልኝ ማለት አንሊስትድ ቶታል ያልተመዘገብ ነን ከሆነ ሪስትሪክሽን የለውም ወይም ምንም አይነት ቅጣት የለብኝም ማለት ነው የተከናወነው ሴፕቴምበር 25205 ስትሪምድ ይላል ቪው 1389 እይታ አለው ከዚያ ውጭ ላይኩ 100% ይላል 59 ላይክስ አለው ማለት ነው ዲስላይክ የለብኝም። አያችሁት ይሄ ነው ኮንቴንት ማለት ይሄ ይመስላል። ይሄ ኮንቴንት ላይ ስትነኩ እነዚህን ማወቅ የምትፈልጓቸው ዝርዝር ጉዳዮች ዚጋ ተቀምጦላቸዋል ማለት ነው። ሌላኛው ሶስተኛው ኢሹ አናሊቲክስ ይባላል ወይንም ዝርዝር ጉዳይ ነው። በየ28ት ቀኑ ያስመዘግባችሁት ፕሮግረስ ወይም ውጤት ነው የሚታየው ዚጋ 55189 views in the last 28 days በአለፈው 28 ቀናት ያስመዘግብካቸው እነዚህ ናቸው ብሎ እዚህ ጋር አስቀምጦልኛል ማለት ነው። ስለዚህ ሌሎች ዝርዝር ጉዳዮችንም እዚህ እንደምታዩት በዚህ መልኩ ማወቅ ከፈለጋችሁ እንደዚህ አድርጎ ያስቀምጥላችኋል። ለምሳሌ እዚህ ጋር ሪል ታይም አፕዴቲንግ ገና ትናንት ላይ የገባውበት አፕዴት እያደረገ ነው። እዚጋ የምታዩት ሰብስክራይበር 1647 ሰብስክራይበር አለ ነው የሚለኝ ሲ ላይቭ ካውንት ይላል፣ ያን ማየት ይችላል። እሱም ፕረስ በማድረግ ቪዩስ ላስት 48 አውርስ በ48 አውርስ ውስጥ 32 3274 ቪው አለህ እያለኝ ነው። አያቸው። ስለዚህ አንዳንዱ ይሄ አናላቲክስ ወይም ዝርዝር ጉዳዮችን ማወቅ ብንፈልግ እዚህ ጋር ፕረስ በማድረግ ነው ማለት ነው። ሌላው ኮሚዩኒቲ ነው። አሁን የነካዋት ከዚያ ከአናሊቲክስ በታች ደግሞ ይሄ የሰው ምልክት ያለበት የለም። ስለዚህ ሰዎች እኛን ሰብስክራይብ ያደረጉንና ኮሜንት ያደረጉን ቪዲዮችንን ያዩልን ምናምን ምናምን ሰቦች ናቸው ማለት ነው። እነዚህ እነዚህ ቪዲዮችንን ያዩልን ሰቦች ሰብስክራይብ ያደረጉን ምናምን፣ እዚህ ጋር የጻፉት ጥሩ ምክር ነው ምናምን እያሉ አሁን እዚህ ጋር ይታያቸዋል። ኮሜንት ያደረጉን ሰዎች ናቸው ማለት ነው። እዚህ ላይክ ታደርጋላቸዋን፣ አሁን ችግር የለውም ጥሩ ምክር ነው። የሆነ ለዚህ ሰላም ለዚህ ቤት እያሉ አሁን ላይቭ ስትገቡ የሚመጡት ምናምን እንደዚህ፣ ያው የምታዩት ሰላም ጤና ይስጥልኝ እንደዚህ በቃ፣ ዝሮ ዝሮ ሰብስክራይብ ያደረጓችን ሰዎች እና የሰጡት ኮሜንት፣ ኮንቴንት ታይፕ ቪዲዮ ሪስፖንስ ስታተስ አን ሪስፖንድድ ምናምን እያለ እዚህ ጋር ዝርዝር ጉዳይ አስቀምጠዋል ማለት ነው። ዝርዝር ጉዳዩን እዚህ ጋር ታገኙታላችሁ። ስለዚህ እናንተ እየገባችሁ ላይክ ብታደርጉት የበለጠ ኢንተራክሽኑ ጥሩ ስለሆነ አልጎሪዝሙ ይፈልገዋል ማለት ነው አሁን ላይክ እያደረጋችሁ እንትን እምትሉት አልጎሪዝሙ ጥሩ ነው ማለት ከፍተኛ የሆነ ኢንተራክሽን ወይም ተሳትፎ ሲኖር ዩቲዩብ ይፈልጋል እንደዚህ ከክሊያንታችሁ ጋር ወይም ከሰብስክራይበራችሁ ጋር ጥሩ የሆነ ኮላብሬሽን ሲኖር ይፈልገዋል ስለዚህ አናሊቲክስ ይህን ይመስላል ማን ነው ኮሚኒቲ ይሄ ነው ማለት ነው ኮሚኒቲ የምትለው ቀጥሎ ያለው ሰብታይትል የሚለው ነው። የሰራናቸው ናቸው ቪዲዮዎች አረስታቸውን ነው የሚያመለክተው፣ አረስቱን ነው የሚያመለክተው። ከዚያ ከሰብታይትል በታች ኮፒራይት አለ ሶሪ ኮፒራይት አለ ማለት ነው የኮፒራይት ኢፍ ኮፒራይት አለ ነቲንግ ቱ ሲየት ይላል። አሁን ነቲንግ ቱ ሲየት you haven't submitted any copyright take down requests ምንም አይነት የኮፒራይት ችግር የለብህም እያለኝ ነው። ከዚያ ቀጣዩ ምንድን ነው? ሰዓት የዶላር ምልክቱን ትነካላችሁ። ሰዓታችሁን ሰብስክራይበራችሁን እዚህ ጋር ማወቅ ትችላላችሁ ማለት ነው። ከዚያ ቀጣይ ያለው ሶሪ ከሰዓታችሁ በታች ካስተማይዜሽን የሚል አለ። ካስተማይዜሽን ካስተማይዜሽን የሚል አለ እዚህ ጋር ማስተካከል የምትፈልጉትን አንዳንድ ነገሮች መቀየር የምትፈልጉትን ነገር እዚህ ጋር ማስተካከል የምትችሉበት ነው ማለት ነው። የመጨረሻው ኦዲዮ ላይብራሪ ይባላል። ኦዲዮ ላይብራሪ ከዩቲብ ስቱዲዮ ሙዚቃ ከፈለግን አንዳንድ በየመሃሉ የምናስገባቸው ጣልቃ የምናስገባቸው ሙዚቃዎች የመሸጋገሪያ ክላሲካሎች ምናምን እንደዚህ ከፈለግን ከዚህ ሮያሊቲ ፍሪ ወይንም ከኮፒራይት ፍሪ ስለሆኑ ከዚህ መውሰድ እንችላለን ማለት ነው። አጠቃላይ በክሮም ዩቲብ ስቱዲዮ ስንገባ ያሉ ነገሮች እነዚህ ናቸው ማለት ነው። በዚህ መልኩ ያለውን አጠቃላይ ሁኔታ መረዳት እንችላለን ማለት ነው። ይህን ያክል ካልኩኝ አሁን ዩቲብ ስቱዲዮ ጋር ስትገቡ ማለት የክሮም ጋር ሶሪ ክሮም ጋር ስትገቡ እዚህ ሶስቱ ነጠብጣቦች ስትነኳቸው ላያመጣላችሁ ይችላል። ካላመጣላችሁ ምንድን ነው የምታደርጉ? ማን ነው ፕሌይ ስቶር ጋር ሂዳችሁ ክሮማችሁን አፕዴት ማድረግ አለባችሁ። ፕሌይ ስቶር ጋር ትገቡና እዚህ ጋር ሰርች ባሩ ላይ ክሮም ብላችሁ ጻፉ። ክሮም አይ ክሮም። አሁን እኔ ኦልሬዲ አፕዴት አድርጌው ነው። እዚህ ጋር ኦፕን የሚለው ይታያቸዋል። እዚህ ጋር ኦፕን የሚለው ጋር ማለት ኦፕን የሚለው ጋር አፕዴት የሚል ነው የሚመጣ። ምናልባት እዚያ ጋር ችግር ካለበት እንዲህ ብላችሁ ጽፋችሁ አፕዴት አድርጉት። አፕዴት አድርጎ ሲጨርስ በዚህ መልኩ ይመጣላቸዋል። አሁን እኔ ኦልሬዲ አፕዴት አድርጎ ጉግል ክሮም ኢንስቶልድ ኦፕን እያለ ነው። አፕዴት አድርጉት። ኦፕን ትላላችሁ ሲመጣላችሁ ከዚያ በኋላ ኦፕን ስትሉ በዚህ መልኩ ይመጣላችኋል ማለት ነው። በዚህ መልኩ ይመጣል። በዚህ መልኩ ሲመጣላችሁ እናንተ ምንድን ነው የምታደርጉ? እዚህ ጋር ዩቲዩብ ስቱዲዮ ብላችሁ ሰርች ባሩ ጋር ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ ማለት ነው። ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ ዩቲብ ስቱዲዮ ብላችሁ ከጻፋችሁ በኋላ ዩቲብ ስቱዲዮ ይመጣላችኋል። አሁን ዩቲብ ስቱዲዮን የመጀመሪያ ወን ትነካላችሁ። እዚህ ጋር ስትደርሱ ነው እዚች ሶስት ነጠብጣባ ነው የምትነኩ። ልብ በሉ፣ አፕዴት ካደረጋችሁት በኋላ እዚች ጋር ዩቲብ ስቱዲዮ ብላችሁ ሰርች ባሩ ላይ ትጽፉ፣ ከዚያ በኋላ ዲስክሽን የምትነኩ ከዚያ በኋላ ነው ለዚያ ነው ዴስክቶፕ ሳይት፣ እዚህ ጋር ነው ዴስክቶፕ ሳይት። ላይ ካላስተካከላችሁት ያንን ሂደት እስካሁን የሄድነው ሂደት መሄድ አትችሉም ማለት ነው። አጠቃላይ ይህን ይመስላል። በዚህ መልኩ በዩቲዩብ አሰራራችሁ ያላችሁን አጠቃላይ እድገት ወይም ግስጋሴ ወይም ፕሮግረስ ማወቅ ትችላላችሁ ለማለት ነው። አመሰግናለሁ። ቪዲዮ ለብዙ ሰዎች እንዲዳረስ ሼር እያደረጋችሁ ይሁን። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ የሆናችሁ ቤተሰቦችም ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ።